ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። በአብሮነት ስለ አብሮነት መተሳሰብን መደጋገፍን ወንድማማችነትን እያጎለበትን ትውልድ ተሻጋሪ አሻራ እናኖራለን። ለተቸገሩና ድጋፍ ለሚሹ እህት ወንድሞቻችን አቅም በፈቀደ መጠን ምርኩዝ እንሆናለን። በሙያቸው አሪያ የሆኑትን ነቅሶ በማውጣት እውቀትና ተሞክሮቻቸውን ለአድማጭ ተመልካቾች እናደርሳለን። በሕይወታችን ዙሪያ የሚያጠነጥኑ መጽሐፍት፣ ትረካዎች በዝግጅታችን ይቀርባሉ። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አብሮነት ዲጂታል ሚዲያ የሁላችንም ድምፅ የዘሩት ሲያፈራ ደራሲ መምህር ደመቀ ዘነበ በ2011 ዓ.ም ታተመ። ተራኪ ሄዋን ፍስሐ ወደ 1970ዎቹ በትዝታ እንመለስ። ባለፈው ምዕራፍ እንደ ኖ መርከብ ስትጠበቅ የነበረችው አፍሪካ ኩባ መርከብ አሰብ ደርሳ ኖሮ ሁሉም ወደ አሰብ ጉዞ ለማድረግ በዝግጅት ላይ እንደነበሩ እናስታውሳለን። ዛሬ ደግሞ ከአዲስ አበባ ወደ አሰብ ጉዞ የነበረውን ሁኔታ ወደ ኋላ በትዝታ እንቃኛለን። እንግዲህ በዚህ መርከብ ላይ ተሳፍራችሁ የነበራችሁ በሙሉ ዛሬ በትዝታ ለመሳፈር ራሳችሁን አዘጋጁ። ከአዲስ አበባ እስከ አሰብ ለረጅም ጊዜ ስትጠበቅ የነበረችው መርከብ ዝግጅቷን አጠናቃ ግንቦት 26 ቀን 1970 ዓ.ም ከሌሊቱ አራት ሰዓት ጀምሮ መምህራኑና ቤተሰቦቻቸው በቀረበላቸው ሁለት ሎንችን ውስጥ ገብተው ወንበር ወንበራቸውን ይዘው አነጉ። በተመሳሳይ መልኩ ታጠቅ ጦር ሰፈር የከተሙት ወጣቶች ሎንችኖቹ ቀርበውላቸው የመንቀሳቀስ ትዕዛዝ ሲጠብቁ አደሩ። በማግስቱ ግንቦት 27 ቀን 1970 ዓ.ም ጠዋት አንድ ሰዓት ተኩል ላይ መምህራኑና ቤተሰቦቻቸው ከአዲስ አበባ ከሚገኘው ከበጎ አድራጎት ድርጅት ጽሕፈት ቤት ተነስተው ረጅሙን ጉዞ አንድ ብለው ጀመሩ። ተማሪዎቹም ከጣጥቁ ጦር ሰፈር ተነስተው በ58 ሉንችን መኪኖች ተሳፍረው ሶስት ሰዓት ላይ ቃሊቲ ፍተሻ ጣቢያ ከመምህራኑ ቤተሰቦች ጋር ተገናኝተው ጉዞ በጋራ ቀጠሉ። እንቅስቃሴው ከከፍተኛ ቦታ ወደ ዝቅተኛ ቦታ ስለነበር አቃቂን አልፈን ደብረ ዘይት እንደገባን የግንቦት ሙቀት ካለው ኃይለኛ ፀሐይ ጋር ተደምሮ ይለበልበን ጀመር። ከቤቱ ወጥቶ የማያውቀው ወጣት ሁሉ ውሃ ውሃ ማለት ጀመረ። አቅም በፈቀደ መጠን ውሃው እየተቆጠበ ቢታደልም የጠያቂው ፍላጎት እና የውሃው መጠን አልተጣጣመም። በዚህ ሁኔታ ጉዞው ቀጥሎ የምሳ ጊዜ ስለደረሰ ከመተሃራ አለፍ ብለን ምሳ በልተን እንዳጠናቀቅን ጉዟችንን ቀጠልን። የውሃ ጥሙ እያደገ ቢመጣም እንደ ጠያቂው ፍላጎት ሳይሆን አቅም የፈቀደውን ያህል እየታደለ ለአዳር የተመረጠው ቦታ አዋሽ አርባ ደረስን። ይህ ቦታ ለአዳር የተመረጠበት ምክንያት የጦር ሰፈር ስለሆነ ለጥበቃው አስተማማኝ ስለሆነ ነበር። በዚህ እለት በጉዞ ላይ ሁለት ልጆች ታመው በሕክምና እየተረዱ ግሉኮስ ከመደረጉ በቀር ከውሃ ጥም ሌላ ያጋጠመን ችግር የለም። አርባ የተባለው የጦር ሰፈር ኢትዮጵያውያንና የኩባውያን ወታደሮች የሰፈሩበት ውሃና መብራት የሌለው ከመሆኑ የተነሳ ችግር ቢኖርም በአካባቢው ወዳለው ሱቆች ወይም ካፍቴሪያ እንኳን ሄዶ መጠቀም ፈጽሞ አይቻልም። ማንም ሰው ለመንቀሳቀስ ቢሞክር ጥበቃው ጠንካራ ስለሆነ ለአደጋ የተጋለጠ ነው። ከዚህ የተነሳ ሁላችንም ሳንንቀሳቀስ ከመኪናው ሳንወርድ የተሰጠውን ምግብና ውሃ ተጠቅመን ማደርግዳለን። ይህ ሁሉ ሆኖ ወጣቶቹ በምንም መልኩ የጎላ ችግር አልፈጠሩም። ግንቦት 8 ቀን 1970 ዓ.ም ከሌሊቱ 10 ሰዓት ላይ ተማሪዎች በተሳፈሩበት መኪና ውስጥ በመንቀሳቀስ ምግብ ተሰጥቶ 11 ሰዓት ሲሆን ጉዞ ተጀመረ። በዚህ ዕለት በተደረገው ጉዞ ባለፈው ዕለት ከተገኘው ልምድ በመነሳት በተወሰነ ሰዓትና ቦታ በማረፍ ውሃ እያደልን ሜሌ የተባለች ቦታ ቆምን፣ ምሳ ተበላ። ሆኖም ግን በአሰጣጥ አለመስተካከል የተነሳ ለሶስት ሎንችን ውስጥ የነበሩ ልጆች ምሳ አለመብላታቸው ስለታወቀ ካለው ምግብ እንዲሰጣቸው ሲደረግ ለእራት የሚመቃ ምግብ አለመኖሩ በመታወቁ ሌላ ራስ ምታት ተፈጠረ። ሚሌ የተባለው ከተማ በጣም ትንሽና ጠባብ የሆነች እንደ ሌሎቹ ከተሞች ውሃ ችግር ያለባት ከተማ በመሆኑ ምግብ ሆነ መጠጥ እንደ ልብ ማግኘት አይቻልም። ሆኖም አህያ ሞተ ተብሎ ጉዞ አይቋረጥም እንደሚባለው ጉዞው ቀጥሎ ከምሽቱ አምስት ሰዓት ላይ ኤሊዳር ከተማ ተደርሶ አዳር ታደረ። ቀደም ሲል በቂ ምግብ እንደሌለ ተነግሮ ስለነበር ኤዲዳር እንደደረስን የቡድኑ መሪ የነበሩት ሻለቃ ሙሉጌታ ሀጎስ ተሯሩጠው ከሰራዊቱ ቀለብ እንዲሰጥ ፍቃድ ጠይቀው ያንን ፍቃድ አገኙ። ያለውን ምግብና ለስላሳ መጠጥ እስከ ዘጠኝ ሰዓት ተኩል ድረስ ለአንድም ሰው አንድም ነገር ሳይጎድል ተስተካክሎ እንዲታደል በመደረጉ ከሞላ ጎደል የሁሉንም ፍላጎት ለማርካት ተቻለ። ኢትዮጵያውያን እንኳን ለወገናችን ለጠላትም ቢሆን በእንግድነት የመጣን ሰው ማስተናገድ ትልቁ ባህላችን ስለሆነ የአካባቢው ነዋሪዎችም ቤት ያፈራውን ምግብና መጠጥ በማቅረብ ከፍተኛ ትብብርና የጋለ የወገን ፍቅር ስሜታቸውን በመግለጽ ያቀረቡት መስተንግዶ የሚደነቅ ነበር። በዚህ ጦር ሰፈር ውስጥ ያሉት ወታደሮች ከጡረታ በኋላ የሀገራቸውን አንድነት እና ሉዓላዊነት ለማስከበር የወጡ ክፉ በጎን አጣጥመው የሚያውቁ አዛውንቶች ናቸው። ከዚህ የተነሳ እነዚህን ሕፃናት ሲያዩ አንጀታቸው ተንሰፈሰፈ፣ የሚያደርጉት ቅጡ ጠፋቸው። ካላቸው ስንቅ በሶ እየበጠበጡ አጠጧቸው። አንዳንዶቹ የጓደኞቻቸው ልጆች ስለሆኑ ያውቋቸው ስለነበር ወደ የት እንደሚሄዱ እየጠየቁ አንዳንዶቹ ይተክዛሉ። አንዳንዶቹም መንግስት ከኔ ህይወት በኋላ ልጆቼን የሚያስተምርልኝ ከሆነ ለሀገርና ለወገን መሰዋዕት ከመሆን የበለጠ ምን ክብር አለ? በማለት ራሱንና ሌሎችንም ያጽናናል። የሰራዊትንም ሆነ የህብረተሰቡን ትብብር የሚደነቅ ቢሆንም እለቱ ፈታኝና ትዕግስት ታስጨራሽ ነበር። ማክሰኞ ግንቦታ 8 ቀን 1970 ዓ.ም ከሌሊቱ ከለሊቱ 11 ሰዓት ቁርስ እንዲበላ ተደርጎ ጉዞ ተጀመረ። ከአዲስ አበባ ጀምሮ በጉዟችን ላይ አጀብ ያልተለየን ቢሆንም ከሚሌ ስንነሳ አጃቢ ተጨምሮ በታላቅ ጥንቃቄ በመጓዝ ላይ እንዳለ ሶስት ቀን ሙሉ እንቅልፍ ያላየው ሹፌር ከቁጥጥር ውጪ በመሆኑ እንቅልፍ ወስዶት ኑሮ መኪናው ገደል ሊገባ አፋፍ ላይ እንዳለ ጩኸት ሲያስተጋባ ሹፌሩ ነቅቶ ከመቀስፈት ባይቆጣጠር ኖሮ የከፋ አደጋ በተከሰተ ነበር። እግዚአብሔር ጠብቆን ከዚህ አደጋ ድነን ግንቦታ 29 ቀን 97 ዓ ም ከቀኑ አራት ሰዓት አሰብ ከተማ ደረስን። ሻለቃ እንዳለ ተሰማ፣ አቶ ዶክተር ከበደ ካሳ፣ ጥቂት ኢትዮጵያውያንና ኩባውያን ተቀበሉን። ልጆቹ ታጠቅ ጦር ሰፈር በቆዩበት ጊዜ በእድሜና በጾታ ተለይተው ስለነበር አሰብ ወደብ እንደደረስን በእድሜና በጾታ ተሰልፈው ስም ከተጠራ በኋላ ወደ መርከቡ ገብተው መኝታ ክፍል ተሰጥቶ ዕቃችንን አስተካክለን ብዙም ሳንቆይ ምሳ እንድንበላ ተደረገ። ቢሆንም የቀረበው ምግብ ሩዝና የአሳማ ስጋ ስለነበር እንጀራና ወጥ እየተመገበ ያደገው ኢትዮጵያዊ ምግቡ እንግዳ ስለሆነበት ጥቂት ልጆች የአሳማ ስጋ ሲበሉ ብዙኃኑ ግን ከሀገራችን ንፍሮ ብዙም የማይለየውን ሩዝ ቃም ቃም አድርጎ መርከቧን ለመጎብኘት በቡድን በቡድን እየሆነ ይንቀሳቀስ ጀመር። የሚያደንቀውን እያደነቀ ማወቅ ያለበትን ይጠይቃል። ይህ በሚሆንበት ጊዜ አንዳንዶቹ የገቡበት መንገድ በትክክል ካለማጤን የተነሳ መጠፋፋትም ተከስቷል። ነገር ግን መርከብ ማለት ብዙ ነገሮችን አካቶ የያዘ እንደ ትልቅ ሞል ስለሆነ የተጠፋፉ ሁሉ ዞረው ዞረው ይገናኛሉ። ከፊሉ ደግሞ ወደ መኝታ ክፍሉ በመሄድ ለሶስት ቀን ያጣውን እንቅልፉን እያጣጣሙ ለረዥም ጊዜ ቆዩ። ተማሪዎቹ ወደ ውጭ ሀገር ለመሄድ መምጣታቸውን የሰሙ አንዳንድ ኢትዮጵያውያን ወደ መርከብ እየገቡ በመወያየትና በማጽናናት የመንፈስ ጥንካሬ ይሰጧቸው ነበር። አፍሪካ ኩባ ተብላ የተሰየመችው መርከብ ቀደም ሲል የስፔን መንግስት ሀብት የነበረች ትልቅ መርከብ በመሆኗ ተጓዡን በሙሉ አካታ ብትይዝም ብዙ ዘመን ያላገለገለች በመሆኑ አስተማማኝነቷ ሙሉ አልነበረም። እንግዲህ ውድ ተመልካቾቻችንና አድማጮቻችን ከዚህ ሁሉ ውጣ ውረድ በኋላ በሰላም አሰብ ገብተናል። አሁን ደግሞ ከአሰብ ወደ ላስ ፓልማስ ጉዟችንን ለመቀጠል አፍሪካ ኩባ መርከብ ራሷን አዘጋጅታ ትጠብቀናለች። እኛም በትዝታ መርከቧ ላይ እንሳፈር። ጉዞ ከአሰብ ወደ ላስ ፓልማስ ግንቦት 30 ቀን 1970 ዓ ም ረቡዕ ከንጋቱ 12 ሰዓት አፍሪካ ኩባ የተባለችው የተሳፈርንባት መርከብ መልዕቋን አንስታ የመጠጥ ውሃ ለመግዛት ጉዟን ወደ የመን አቀናች። ቀስ በቀስ የአሰብ ወደብ የራቅን ወደ ባህሩ መሃል ስለገባን ከባህር በስተቀር ዓይን የሚያርፍበት መሬት ለማየት የማይቻልበት ርቀት ላይ ደረስን። መርከቧ ጉዟን ቀጥላለች። ሁሉም ከቢጤው ጋር ይጫወታል፣ ይወያያል። አልፎ አልፎ ወደ መርከቡ በረንዳ እየሄደ አጠገቡ ባህር ያጣ ይመስል አሻግሮ ይመለከታል። ከባህር በቀር የሚያው ሌላ ነገር የለም። የሙቀቱ መጠን እጅግ በጣም ሰውነትን የሚያቃጥል ስሜትን የሚያጨናንቅ ነው። መርከቧ ግን ጉዞዋን ቀጥላ ግንቦት 30 ቀን 1970 ዓ.ም በ3 ሰዓት ተኩል ደቡብ የመን ዋና ከተማ ኤደን ደረስን። ቀደም ሲል ደቡብ የመን እና ሰሜን የመን የሚል ሳይሆን ሁለቱም የመን እንደ አንድ ሀገር በአንድ መንግስት ሲተዳደሩ የኖሩ ሲሆን፣ እርዮተ ዓለም ካስከተለው ጣጣ የሶሻሊስት እርዮተ ዓለም አቀንቃኝ የነበሩት የግብፅ ጋማል አብዱል ነስር ጎትኳችነት መፈንቅለ መንግስት ሲደረግ ሰሜንና ደቡብ የመን ተብሎ ከሁለት ተከፈለ። ከዚህ የተነሳ የሰሜን የመን ዋና ከተማ ሰነአ ሲሆን የደቡብ የመን ደግሞ ኤደን ሆነ። የመን በእንግሊዝ ቀኝ ግዛት አስተዳደር ስር በነበረችበት ጊዜ ኤደን ነፃ ወደብ ስለነበራት ማናቸውንም ዕቃ በጣም ርካሽ በሆነ ዋጋ ይሸጥ እንደነበር ይነገራል። በአሁን ጊዜ ግን ነፃ ወደብ መሆን ስለሌለ ማናቸውም ሸቀጣሸቀጥ ከመጠን ያለፈ ውድ ነበሩ። መርከባችን ኤደን እንደደረሰች ምንም አይነት እንቅስቃሴ ሳታደርግ መልዕቋን ጥላለች። የኤደን ሙቀት በጣም ከባድ ቢሆንም ተማሪዎቹ በመምህራን አማካኝነት ከቁርስ በኋላ ሰኔ 1 ቀን 1970 ዓ.ም ተሰብስበው በአንዳንድ የሥነ ሥርዓት ጉዳዮች ላይ ሲወያዩ አሉ። ሰኔ 2 ቀን 1970 ዓ.ም ዓርብ በተለመደው ሁኔታ ቁርስ ተበልቶ ሰው እንደየምርጫው ሲጫወት ግማሹ ሲተኛ ውሎ ምሳ ከተበላ በኋላ የኢትዮጵያና የኩባ አምባሳደሮች ወደ መርከቧ በመምጣት ልጆቹን ጎብኝተው አንዳንድ የማበረታቻና የማጎድበቻ ንግግር አሰምተው እንዳበቁ ተማሪዎቹ የአገር ባህል ዝግዝዋዜ ዜማዎችን አሳይተው ለመመለስ ሲዘጋጁ ኢትዮጵያዊ አምባሳደር እግረ መንገዳቸውን ሰኔ 3 ቀን 1970 ዓ.ም ጠዋት መምህራኑን ከነ ቤተሰቦቻቸው ወደ ከተማ ወስደው አገሩን ለማስጎብኘት እንደሚመጡ ቃል ገብተው ሄዱ። ወቅቱ የሙቀት ጊዜ ስለነበር የኢደን ሙቀት እየጨመረ ሄዶ ከፍተኛ ደረጃ ላይ ደርሶ ስለነበር ከእራት በኋላ ለልጆቹ ሲዝናኑ ቆይተው ወደ መኝታቸው እንደተመለሱ የተለመደውን ቁጥጥር ሲደረግ በርከት ያሉ ልጆች ታመው ስለተገኙ ወደ ክልል ተወሰዱ። በኋላ መፍትሄ ላይ ውይይት ተደርጎበት ከዚህ ችግር ለመዳን እንችል ዘንድ በአስቸኳይ መንቀሳቀስ አስፈላጊ ስለሆነ የምንንቀሳቀስበትን ጊዜ እንዲፈጥንልን ለመንግሥት እንድንገልጽ በማለት መምህራኑ ውሳኔ ላይ ከደረሰ በኋላ የመርከቡ ካፒቴን የሆነውን ኦሪዮንን አስጠርተን በምን ምክንያት እዚህ ወደብ እንድንዘገይ እንደተደረገ መጠየቁ አስፈላጊ ሆኖ ስለተገኘ ከተማ እንደተመለሱ እንዲያነጋገሩን ጠየቅን። ካፒቴኑም ከምሽቱ አራት ሰዓት ላይ ከከተማ ተመልሰው ኖሮ መልእክቱ እንደደረሳቸው ወደ መሰብሰቢያ አዳራሽ ገብተው ሰላምታ ተለዋወጥን። የጠራንባቸውንም ምክንያት በሰፊው በመግለጽ እለት እለት የሙቀቱ መጠን እየጨመረ ስለሄደ ሙቀቱ በጨመረ መጠን የታማሚዎቹም ቁጥር እየጨመረ በመሄዱ ላይ ነው። ስለዚህ የልጆቹ ጤንነትም ሆነ ህልውና ከመንግስት ኃላፊነቱን የተቀበልን ስለሆነ ተጠያቂዎች ነን። ስለዚህ ችግር ካለ ችግሩ ተነግሮን መፍትሄ በጋራ እንፈልግ አለበለዚያ ግን ከዚህ ቦታ መንቀሳቀስ አለብን፣ በማለት ችግራችንን ያለብንን ኃላፊነት ገልጸን በየተራ ስለ ችግሩ ስናስረዳ ግንባራቸውን እያሰሩና እየፈቱ ቆይተው በረጅሙ በመተንፈስ ባልተጠበቀ ሁኔታ አንድ ሞተር ስለተበላሸ ሞተሩ እስኪመጣ ድረስ ለጥቂት ቀናት እንደምንሰነብት ሀዘን በተላበሰ አነጋገር ነገሩን። ይህን ያልተጠበቀ መርዶ እንደሰማን ሀዘንና ድንጋጤ በተቀላቀለበት ስሜት ለመንግስታችን ማሳወቅ ኃላፊነት ስላለብን ይህንኑ ለመንግስት እንደምናሳውቅ ነግረናቸው በአባባላችን አምነውበት በሰላም ተለያየን። ሰኔ አራት ቀን 97 ዓ.ም ተጓዡ በሙሉ ተስፋ ቆርጦ በሁሉም በኩል በየግሉ ይቆዝማል። ሙቀቱ ስለጨመረ የሚታመመው ሰው ቁጥር እየጨመረ ሄዷል። ብዙ ሰው ሙቀቱን መቋቋም ስላቃተው በየበረንዳው በየአዳራሹ ተዘርሯል። በመጠኑም ቢሆን ሙቀቱን የተቋቋሙት ደግሞ ሁለት ሶስት እየሆኑ ስለ ጉዞ መዘግየት ይወያያሉ። ከሙቀቱ ግለት የተነሳ በየደቂቃው ውሃ መጠጣት የተለመደ ነው። ሆኖም ውሃው የሚሰጠው በቁጠባ ስለሆነ እንደ ልብ መጠጣት አልተቻለም። ሁሉም በፊናው ውይይቱን ቀጥሎ እስከ ምሳ ጊዜ ድረስ ቆይታ እንደተለመደው ተሰልፎ ምሳውን ከበላ በኋላ ወደ መኝታ ክፍሉ ገብቶ ማረፍ ስለነበረበት ለተወሰነ ጊዜ የመርከቧ በረንዳና የመዘዋወሪያ ቦታ ሁሉ ረጭ ጸጥ ብሏል። ጥቂት የጊዜ እረፍት በኋላ መተኛት የሰለቻቸው ከየመኝታ ቤቶቻቸው እየወጡ በመርከቡ በረንዳ ላይ በመቀመጥ የልጅነት ወጋቸውን ያወጋሉ። ግማሹ ከመርከቡ ጫፍ ተነስቶ ወደ ሌላኛው ጫፍ ድረስ ይሯሯጣል። የተወሰኑት ልጆች ደግሞ በክሊኒክ ውስጥ ተደርድረው ለመታከም ተራ ይጠብቃሉ። ለብዙ ሰው ምግቡ አዲስ ስለሆነበት መብላት ባለመቻሉ አለመጠን ሰውነቱ ቀንሷል። ሕይወቱ ይኑር እንጂ ከሙቀቱ እና ከውሃው ጥሙ የተነሳ ሁሉም ሰው ሰውነቱ ዝሏል፣ በትካዜ ተውጧል። በዚህ መካከል አንድ ኩባቤት ቀዝቃዛ ውሃ ምጥታ ለጓደኛው ስትሰጣየን ለእኛም እንድትሰጠን ጠየቅናት። ሁኔታው በጣም ተሰምቷት ከልብ እያዘነች ቀዝቃዛ ውሃ እንደሌለ ገለጸችልን። በዚህ ጊዜ ከመካከላችን አንዱ በስጨት ብሎ ቢያንስ ወደ ከተማ እንድንወጣ ቢፈቅዱልን ቀዝቃዛ ውሃ እንኳን መጠጣት እንችል ነበር በማለት ሐሳብ ስላቀረበ ሌሎቻችንም በሐሳቡን ተቀብለን ወደ ውጭ እንድንወጣ ፍቃድ እንዲሰጡን ለካፕቴን ኦሪዮን እንድታስፈቅድልን ጠየቅናት። እርሷም ፍቃዷ ሆነና ወዲያው ስለነገረቻቸው ጀልባ አስመጥተው በአስር ሰዓት ላይ መምህራኑ ወደ ከተማ እንድንወጣ ተፈቀደ። ወደ ከተማም ወጥተን መግዛት ያለብንንና ማየት ያለብንን አይተን የሚገዛዛውን ሸማምተን ተመልሰን ወደ መርከባችን መጣን። ሰኔ አምስት ቀን 97 ዓ.ም ጠዋት እንደተለመደው ቁርስ ለመብላት ወደ ምግብ አዳራሽ ስንገባ ተጓዥ በሙሉ የሚጠጣው ውሃ በማግኘቱ በመጠኑም ቢሆን የውሃ ችግር ስለተቃለለ ዘና ያለ ሰውነትና የነቃ መንፈስ ይታይበት ጀመር። ቁርስ በልተን ከአዳራሽ እንደወጣን መምህራኑ ሰኔ አራት ቀን ወደ ኤደን ሄደን በነበረበት ሰዓት የደረሰባቸውንና ያደረጉትን ሁሉ እያነሱ ሲስቁና አንዱ በሌላው እየቀለዱ አርፍደው እንደተለመደው ረፋዱ ላይ ስለ ልጆቹ ጤንነትና ስነ ስርዓት ይዞታ በአዳራሽ ውስጥ ሆነው ስንወያይ የመርከቧ ካፒቴን ይቅርታ በመጠየቅ ፈገግታ በተሞላበት ገጽታ መጥተው በመካከላችን ለጥቂት ደቂቃ ተቀምጠው ከተያየም በኋላ የሞተሩ መለዋወጫ መጥቶ የተገጠመ ስለሆነ ጉዞ እንጀምራለን በማለት ስላበሰሩን ዝሎ የነበረው ሰውነታችን ከመቅስፈት አንሰራራ፣ የጠወለገው ተስፋ ለመለመ። የጉዞ ጉዳይ መስመር መያዙን እንደተረዳን ስለ ተማሪዎቹ ጤንነትና ስነ ስርዓት አጠባበቅ ጉዳይ የተወያየን ሳለ ቅዳሜ ለስ ሲጠበቁ የዋሉት አምባሳደር መጡና ስለ ጤናችንና ስለ ጉዞው ጠይቀውን ለአምስት ደቂቃ አብረውን በመቆየት በደና ያግባችሁ ብለውን ተለያየ። የመርከቧን መንቀሳቀስና መስተካከሏ ከተነገረ ጊዜ ጀምሮ ተስፋ በተሞላበት ስሜት ስንጠባበቅ ቆየን። ስለ መርከቧ መገጣጠምና መንቀሳቀስ የተደሰቱ ኩባውያን ገጣጣሚዎች ተሰባስበው ከተገባበዙ በኋላ የጥገና ባለሙያዎቹ ሰላምታ ሰጥተውን ወደ ከተማ ነጎዱ። መርከቧም ልክ ከሌሊቱ ስድስት ሰዓት ሲሆን መልቋን አንስታ መንቀሳቀስ ጀመረች። ሰኔ ስድስት ቀን 1970 ዓ.ም ማክሰኞ ዕለት ከምንጊዜውም በበለጠ ፍጥነት መርከቧ መንቀሳቀስ ስለጀመረች ተማሪዎቹም ወደ ላይ ይላቸው ጀመር። ከዚህ የተነሳ የታማሚ ቁጥር እየበረከተ ስለሄደ ወደ ክሊኒክ የማጓጓዙ ስራም የዛ ነው ያክል ጨመረ። ከዚህ ዕለት እስከ ምሽቱ አምስት ሰዓት ድረስ በየመኝታ ቤቱ እየተዘዋወርን የታመሙትን ልጆች ወደ ሐኪም ቤት በመውሰድ ስናሳክ ማመሸን። ሰኔ 8 ቀን 97 ዓ ም ከጠዋት አንስተን እስከ ስድስት ሰዓት ድረስ የፓስፖርት ቁጥር በቅደም ተከተል እየተመዘገበ በሥነ ሥርዓት እንዲቀመጥ ተደረገ። በሥራ ላይ እንዳለን የምሳ ጊዜ ደርሶ ምሳችንን በልተን ከአዳራሹ ከመውጣታችን በፊት በስምንት ሰዓት ከመርከቡ ካፒቴን ጋር ስብሰባ እንዳለ ተነገረን የስብሰባው ሰዓት እንደደረሰ የመርከቧ ካፒቴን ወደ ስብሰባው አዳራሽ መጥተው ሰላምታ ከተለዋወጥን በኋላ አንዳንድ ችግሮች እንዳሉ እንድንወያይባቸውና መፍትሄ እንድንሰጣቸው ጠየቁን። ያጋጠሙንን አንኳር ችግሮች በመዘርዘር በተለይም በምግብ አቅርቦት በኩል በጥራትም ሆነ በመጠን ያለው ችግር ከፍተኛ በመሆኑ በተጨባጭ በማስረዳት ስላሳመናቸው መሻሻል እንደሚደረግ ቃል ገብተው የልጆቹ ዩኒፎርም መታጠብ ስላለበት ተሰብስቦ ለላውንደሪ ክፍል እንዲሰጥ ስለነገሩን የተማሪዎቹን ዩኒፎርም ወዲያው ተሰብስቦ ላውንደሪ ተሰጠ። ቀጥሎም አንዳንድ ተማሪዎች አሉ የሚሏቸውን ችግሮች መፍትሄ እንዲሰጣቸው ጥያቄ ሰንዝረው መምህራኑም ማከያ ሀሳብ በማቅረብ ጥያቄውን አዳብረውት ስብሰባው በዚህ ሁኔታ ተፈጸመ። መርከቧ የዕለት ጉዞዋን ቀጥላ ግብፅን በግራ የሲና ምድረበዳን በቀኝ አሻግረን እያየን ስንጓዝ ቆይተን አምስት ሰዓት ላይ ሲዩዝ ካናል አልደርሰን ደርሰን መርከቧ መልሕቋን ጥላ ውሃ የሞላች ለማለፍ ተራ ትጠባበቅ ጀመር። መርከቧ ወዲያው እንደቆመች የግብፅ ነጋዴዎች ወይም ሌላ ስራ ያላቸው ግብፃውያን ጀልባውን ከመርከቡ ጋር አስረው ወደ መርከቡ ውስጥ በመግባት አንዳንድ ነገሮችን እንድንገዛ ይጠይቁን ጀመር። እግረ መንገዳቸውንም የስለላ ተግባራቸውን ለማከናወን ተማሪዎቹንና መምህራኑን ያነጋግራሉ። የየት ሀገር ዜጋ እንዲሆንም ይጠይቃሉ። መምህራኑም ሆኑ ተማሪዎቹ አንድም ፍንጭ አልሰጧቸውም። በጉዳዩ ላይ ቀደም ብለን ተሰብስበንና ምክክር ተደርጎ ስለነበር እንደጠበቁት አልሆነላቸውም። በእርግጥ አንዳንድ ተማሪዎች ከነበረው ግርግር የተነሳ አፍነው የሚወስዷቸው ስለመሰላቸው የመደናገጥና የመረበሽ ስሜት ተከስቶ ስለነበር መምህራሩ በመዘዋወር ተማሪዎቹን እያበረታቱና የታመሙትንም ልጆች ወደ ሕክምና በመውሰድ ስራ በዝቶባቸው ነበር። ከታመሙት ልጆች መካከል ሙልጌታ ታምራት የተባለው ልጅ የአእምሮ ችግር ስለደረሰበት ወደ ክሊኒክ ተወስዶ የእንቅልፍ መርፌ እንዲወስድ ተደረገ። ለ24 ሰዓት ያክል ተፋጠን ከቆየም በኋላ መርከቧ እንድትሄድ ሲፈቀድ እውነት ይሁን ሐሰት በሀሳብ ከፈጠርነው ችግር መገላገል ጀመርን። በቀጣይ ሳምንት የዚህ ምዕራፍ ቀጣዩን ይዘን እንቀርባለን። እስከዛው ቸር እንሰንብት። ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር ሰብስክራይብ በማድረግ ቤተሰብ ሆኖ አብሮነት ዲጂታል ሚዲያ የሁላችንም ድምጽ